አሰላሙ ዓሌይኩም ወረሕመቱላይ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ መስከረም 30 2018 ዕለተ ጁምዓ የጥቁር ገበያ ሐዋላ የምንዛሬ ዋጋ ዝርዝርና የዋጋ ተመንን ስንመለከት በዛሬው ዕለት እንግዲህ በተወሰኑ ሃገራት ላይ ጭማሪ አድርጓል በተወሰኑ ሀገራት ላይም በመጠኑ ቢሆን ቅናሽ አድርጎ የትኛው ሀገር ጨምሯል፣ የትኛውስ ሀገር ቀንሷል? የሚሉትን የ17 ሀገራትን መረጃ ልናደርሳችሁ መጥተናል። እንዲሁም ከባንኮች መካከል የ8 ሀገራትን በተለይ ከባንኮች መካከል በከፍተኛ ሁኔታ የምንዛሪ ዋጋ ተመን የሚታወቀውን የሮሃ ፎሪክስ ዕለታዊ የምንዛሪ ዋጋ በዚህ ሰዓት እንግዲህ አካተን ይዘንላችሁ ቀርበናል ማለት ነው። ሁላችሁም ቪዲዮውን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እንዲሁም ይህንን መረጃ ስትመለከቱት የት ሀገር ላይ ሆናችሁ እያያችሁ እንዳለ በኮመንት አስቀምጡልን እያልን በቀጥታ ወደ መረጃው እናምራ። እንግዲህ በዛሬ ያዝንላችሁ መረጃም የአሜሪካ ዶላርን፣ ፓውንድ ስተርሊን፣ የኩዌት ዲናርን፣ የካናዳ ዶላርን፣ የኳታር ሪያል መረጃው በዛሬው እለት የለንም፣ የሳውዲ ሪያልን፣ የዱባይ ዲርሃምን የጆርዳን ዲናር፣ የኦማር ሪያል፣ ባህሬን ዲናር፣ የቻይና ዩዋን እንዲሁም ዩሮና ፓውንድ ስተርሊን በስንት ሲመነዘር ዋሉ የሚሉትን የትኛው ሀገር ላይ ነው ጭማሪ የታየው የሚለውን እናደርሳለን። በዛሬው ዕለት እንግዲህ በዚህ ሰዓት በዚህ ደቂቃ አንድ አሜሪካ ዶላርን ስንመለከት 168 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 16810 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። እንግዲህ ላለፉት ትላንትና በነበረብን የምንዛሬ ዋጋ ተመላ የአንድ አንድ ብር ጭማሪ አሳይቷል ማለት ነው። ሌላው ፓውንድ ስተርሊን ነው። በዛሬው ዕለት 1 ፓውንድ ስተርሊን 222 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊን 22,210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው በዛሬ ሁለት አንድ ሮን ስንመለከት 191 ብር ከ95 ሳንቲም ሲመነዘር አንድ መቶ ዩሮ 19195 ኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬ ሁለት አንድ የኩዌት ዲናርን ስንመለከት 549 ብር ከ82 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር 54982 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 122 ብር ከ80 ሳንቲም ሲመነዘር፣ አንድ መቶ የካናዳ ዶላር 12280 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የኳታር ሪያል በዛሬው ዕለት መረጃው የለንም። በትናንትና ዕለት ስላደረስን ማለት ነው። ኳታርና አካባቢ ያላቸው እንግዲህ በዛሬ ሁለት በስንት ሲመነዘር ሏል የሚለውን እንደ ወትሮ በኮመንት አስነብቡን። ይያልን ወደ ሳውዲ ሪያልና አምራ በዛሬው ለት አንድ የሳውዲ ሪያልን ስንመለከት 44 ብር ከ80 ሳንቲም ሲመነዘር 100 የሳውዲ ሪያል 4480 የኢትዮጵያ ብር ሲመነዘር እየዋለ ይገኛል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ለት አንድ የዱባይ ድርሃምን ስንመለከት አርባምስት ብር ከ65 ሳንቲም ሲመነዘር 100 የዱባይ ድርሃም 4565 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው ዕለት አንድ የባህሪን ዲናር 444 ብር ከ20 ሳንቲም ሲመነዘር 100 የባህሪን ዲናር 44420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 109 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለት አንድ የጆርዳን ዲናር 233 ብር ከ39 ሳንቲም ሲመነዘር 100 የጆርዳን ዲናር 23339 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኦማር ሪያል ነው። የኦማር ሪያል እንግዲህ በምንዛሬ ደረጃ የዓለማችን ቁጥር 3 የሆነች ሀገር ናት። በዛሬው ዕለትም አንድ ኦማር ሪያል 435 ብር ከ30 ሳንቲም ሲመነዘር 100 የኦማር ሪያል 43535 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለት አንድ የእስራኤል ሽቅል 48 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 4890 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ሁለት አንድ የስዊስ ፍራንክ 206 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 20610 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብበውናል ማለት ነው። እሺ መግቢያ ላይ እንደገለጽኩላችሁ እንግዲህ በሀገራችን ኢትዮጵያ ከህጋዊ ባንኮች መካከል ሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመኑን ስንመለከት በዛሬ ዕለት እንግዲህ ጭማሪ ማድረጉን ተመልክተናል። በዚህም የተነሳ ላለፉት ቀናት እንግዲህ ሮሃ ፎሬክስ የአሜሪካ ዶላር ላይ ከነበረበት የምንዛሬ ዋጋ ተመን የአንድ ብር ከ35 ሳንቲም ጭማሪ በማድረግ አንድ አሜሪካ ዶላርን በ159 ብር ከ49 ሳንቲም ገዝቶ 162 ብር ከ68 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 207 ብር ከ52 ሳንቲም ገዝቶ 211 ብር ከ67 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 183 ብር ከ52 ሳንቲም ገዝቶ 187 ብር ከ19 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 193 ብር ከ90 ሳንቲም ገዝቶ 197 ብር ከ78 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር ከ01 ሳንቲም ገዝቶ 43 ብር ከ87 ሳንቲም እየሸጠ ይገኛል። የሳውድ ሪያልን ስንመለከት 42 ብር ገዝቶ 42 ብር ከ84 ሳንቲም እየሸጠ ይገኛል። የቻይና የዋንን ስንመለከት 22 ብር 73 ሳንቲም ገዝቶ 23 ብር ከ18 ሳንቲም እየሸጠ እንደሚገኝ የሩሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን በዚህ ሰዓት እንግዲህ ተልኮልን ከእጃችን ገብቶ ሙሉ መረጃውን ወደ እናንተ አድርሰናል ማለት ነው። እንግዲህ በባንኮችና በጥቁር ገበያ መካከል ያለው ሰፊ ልዩነት እያጠበበ የመጣው የሩሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። ቪዲዮን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አት ዘንጉ ለማለት ያክል እንወዳለን። ለዛሬ እንግዲህ ለረፋድ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።